ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በጎ አድራጊዎች የተስፋ ምልክቶች ናቸው ሲሉ ተናገሩ። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ በቫቲካን የተቀናጀ የሰው ልጅ እድገት ተቋም ኃላፊ ካርዲናል ሚካኤል ካዚየር በኩል ባስተላለፉት መልእክት የበጎ አድራጊዎች ቁርጠኝነትና ለጋስነት ለማህበረሰባችን ተስፋን የሚሰጥ ነው ሲሉ ተናግረዋል። ቅዱስነታቸው መልእክቱን ያስተላለፉት የዓለም በጎ አድራጊዎች ኢዮቤልዩ ቀን የካቲት 30 2017 ዓ.ም መከበሩን ተከትሎ በቅዱስ ጴጥሮስ ባዚሊካ በተደረገ መስዋዕተ ቅዳሴ ሲሆን በ በዕለቱን በመቶዎች የሚቆጠሩ ጳጳሳት፣ ካርዲናሎች፣ ካህናትና በሺዎች የሚቆጠሩ ምዕመናንም ተገኝተዋል። ቅዱስነታቸው ለበጎ አድራጊዎች ባስተላለፉት መልእክት ውድ ጓደኞቼ፣ የኢየሱስ ክርስቶስን ምሳሌ በመከተል ጎረቤታችሁን ስላገለገላችሁ ከልብ አመሰግናችኋለሁ። በአውራ ጎዳናዎችና ና በቤት ውስጥ የታመሙትንና የታሰሩትን በመጠየቅ ለአዛውንቶችና ወጣቶች በቁርጠኝነትና በለጋስነት ያደረጋችሁት በማህበረሰባችን ውስጥ ተስፋን የሚሰጥ ነው ሲሉ ተናግረዋል። ቅዱስነታቸው የበጎ አድራጊ ሰዎችና ስራዎችና የሌሎችን መልካም ስራዎች በድህነትና ብቸኝነት በረሃ ውስጥ እግዚአብሔር ለኛ ያሰበልን አዲስ ሰብአዊነት እንዲያብብ ከፍተኛ እገዛ ያደርጋል ሲሉ መናገራቸውን ቫቲካን ኒውስ ዘግቧል።